በዛሬ ቪዲዮችን ላይ ነጻ የኢንተርኔት ዳታ የሚሰጠን አንድ አፕ የምናየው ይሆናል። ይህም አፕሊኬሽን ከፕሌስቶር ላይ ማውረድ እንችላለን። እያወረደንና ፓኬጆችን እንዴት አድርገን እንደምንወስድ በዚህኛው ቪዲዮ ላይ የምናየው ይሆናል። ቪዲዮን ሰብስክራይብ፣ ላይክ እያረጋችሁ ጀምሩ። መጀመሪያ ወደ ፕሌስቶር እንሄዳለን። ፕሌስቶር ከገባን በኋላ ሰርችንግ ቦታው ላይ በመሄድ ፍሪ ኢንተርኔት ዳታ ብለን የሰርች ቦታው ላይ እዚ ጋር እንደምታዩት የሰርች ቦታው ላይ ፍሪ ኢንተርኔት ዳታ ብለን እንጽፋለን ማለት ነው። ፍሪ ኢንተርኔት ዳታ አፕ ብለን እንጽፋለን። ዳታ አፕ ብለን ከጻፍን በኋላ ከዛ ሰርች እናደርጋለን። ሰርች ስናደርግ ብዙ አፕሊኬሽኖች ይመጣሉ። ሰዎች ከዚህ ጋር ምልክት ያደረጉላችሁን ይህን አፕሊኬሽን ነው እናወርደው። 13 ሜጋባይት ነው ትንሽ ነው። አንድ ጊዜ ክሊክ አድርገን እናወርዳለን። ኢንስቶል ካልን በኋላ እስኪወርድልን እንጠብቃለን። ከዛ ኢንስቶል እያደረገልን ነው። ኢንስቶል እስኪያደረግልን እንጠብቅናል። ከዛ በኋላ ኢንስቶል ካደረገልን በኋላ ወደ ውስጡ ገብተን የምንሞላቸው አንዳንድ ፎርሞች አሉ። እሱን ፎርም ከሞላን በኋላ የኢንተርኔት ዳታውን ያስመርጠናል። እኛ ደግሞ ፈልገው መጠልቅ ከንወስዳለን ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። ለሌሎችም ሼር አድርጓቸው አድርጉላቸው። ካልሰራላችሁ ድጋሚ ኮሜንት ላይ አልሰራልንም ብላችሁ ጻፉልኝ። ከሰራላችሁ ደግሞ ኮሜንት ላይ ሰርቶልኛል በሉኝ። ምክንያቱም ሌላም አፕሊኬሽን ስላለ ካልሰራላችሁ ሌላ ቪዲዮ እንድሰራላችሁ ማለት ነው። ኮሜንት ማድረጋቸውን አትርሱ። ነገር ግን ቻናሉን ሰብስክራይብ አድርጉት፣ ድጋሚ እኔን እንድታገኙ። ሶ ከወረዳልን በኋላ ኦፕን ብለን ስንከፍተው እንደዚህ አይነት ኢንተርፌስ ይሰጠናል ማለት ነው። ሶ እንደዚህ አይነት ኢንተርፌስ ከሰጠን በኋላ ሰርች አድርጎ ይመጣልን ዝርዝሮች አሉ። ከላይ ፍሪ ዳታ የምትለዋን አንድ ጊዜ ክሊክ እናረጋታለን። ከዛ በኋላ ያለንበትን ሀገር እንድንሞላ ይጠይቀናል። ያለንበትን አገር ሞላለን። ኢትዮጵያ ስንል ኢትዮጵያ ላይ ሁለት አማራጭ አለ። ኢትዮ ቴሌኮምና ሳፋሪ፣ እኔ ኢትዮ ቴሌኮም መረጥኩ። ከዛ በኋላ ስም ጻፍ ይለኛል። ኤቢሲ ያልኩት ጾታ፣ ሜል ብዬ ያስገባውለት። ከዛ በኋላ ሰሌክትር ዴት ኦፍ በርዝ ይለኛል። የተወለድንበትን ዓመተ ምሕረት ቀን እንመርጣለን። ስም ብለን ማስገባት እንችላለን። ካስገባን በኋላ ዳታውን የምንፈልግበት ወይም ደግሞ ዳታው እንዲሞላለን የምንፈልግ ጋውን ስልክ ቁጥር እናስገባለን ማለት ነው። ካስገባን በኋላ ክሊክ ካደረግን በኋላ ያስመርጠናል 50 ጂቢ፣ 30 ጂቢ፣ 20 ጂቢ እና 5 ጂቢ ይለናል ማለት ነው። ሶ እኔ መጀመሪያ 50 ጂቢ ስነካው እዚጋ እንደምታዩት ኮንግራሌሽን ብሎኛል ማለት ነው። ኮንግራሌሽን ዩሃ ጃስት ዎን ፍሪ ዳታ እንኳን ደስ ያለ ፍሪ ዳታ አሸንፋል ፕሊስ ዌት ፎ 24 ሃርስ ይህን ለማግኘት 24 ሰዓት መጠበቅ አለብ ይለኛል። እንዲህ ያሉትን ኢንስትራክሽኖችን አንብቧቸው። በዚህ መንገድ ይሰጠናል ማለት ነው። ቅድም እንደነገርኳችሁ ከ24 ሰዓት በኋላች ካረጋችሁ ካልሰራላችሁ አልሰራለንም ብላችሁ ቴክስት እንድታረጉ ይፈልጋሉ። ከዛ ክሊክ እናደርጋለን። ክሊክ ካደረገን በኋላ በዚህ መንገድ ዳታችን የሞላ ነውን ያሳየናል ማለት ነው። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ቪዲዮን ላይክ አድርጉ። ባይ ባይ።